ዘማሪ መጋቢ አስፋው መለሰ ስድስተኛ አልበሙን ለህዝብ ሊያደርስ ነው። ዘማሪ መጋቢ አስፋው አንተን አሊጣ እንጂ ስድስተኛ የዝማሬ አልበሙ እሑድ ሐምሌ ስድስት ቀን 2017 ዓመተ ምህረት እንደሚመረቅ በሳሮ ማሪያ ሆቴል በተሰጠ መግለጫ ተነግረዋል። አንተን አሊጣ እንጂ አልበም ሰርቶ ለማጠናቀቅ ሁለት ዓመት እንደፈጀ የተገለጸ ሲሆን አልበሙ 11 መዝሙሮችን በውስጡ እንደያዘ ዘማሪ አስፋው ገልጿል። አልበሙ በፓስተር አስፋው መለሰ ክራይስት ግሎሪ ዩቱብ ቻናል የምለቀቅ ሲሆን በልደታ ጉባኤ እግዚአብሔር ቤተ ክርስቲያን ሐምሌ ስድስት ቀን 2017 ዓ.ም ይመረቃል። አስፋው መለሰ እንግዲህ አንጋፋ ከተባሉት ከፕሮቴስታንት እምነት ተከታዮች ዘማሪዎች መካከል አንዱና ተወዳጅ እንግዲህ የቁጥራን ቁጥር ሁለት በጣም የተቀጣጠለ ዘማሪዎቹ የምታወሱ ናቸው። ቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊ በጣም የምወዱት ዘማሪ እንደሆኑም ጭምርም ነው እንደሆነ ጭምርም ነው። በጣም ይወዱታል ያከብሩታልም። አስፋው መለሰ በጣም በሚገርም መልእክቶቹና ዘማሪዎቹ በርካቶቹ እንደተባረኩበት ጭምርም ነው። አሁንም እድሜ ዘመኑን እግዚአብሔር ይባርከው። አዲስ አልበም ደግሞ ለአድማጭ ሊያቀርብም እንግዲህ ዝግጅቱን አጠናቆ እንደጨረሰ ጭምርም ነው። ሚኪ ታቡር እንፎን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።